እሺ፣ አባ ጸልያለሁ። እሺ፣ በቃ እንደው አወላለሁ፣ እንደው አውላለሁ። እሺ፣ እሺ። ምነው ቆንጅት፣ ተክዘሻል ቆዝመሻል። ምንም ምን ማለት ነው? ምን መሬቱን እኮ ባይንሽ ቆፍረሽ ልታወጡ ነው? ምን ሆንሽ ነው? ምንም አልሆንኩም አልኩሽ። እኮ በጣም ይቅርታሽ። እኔ እኮ ሰው አዝኖ ማየት ስለማልወድ ነው። ይቅርታ ይቅርታ። ጮክብሽ መሰለኝ። ለምጃ አለው እኮ፣ አዲስ አይደለም። ሀሳብ ውስጥ ስለነበርኩኝ ነው።

ከዛ በህልሜ ሁለት እባቦች ወደ ቤትሽ ቀጥ ብለው ገብተው አንቺ ላይ ተጠመጠሙ ብሽ አለኝ። ግን ይህንን አዩ ብለሽ ነው የጨነቀሽ? እባብ እኮ ቤትሽ ሲገባ መጥፎ ነው። አረ ተይ በዓል አትመኝ እንዴ። ደሞ ዝም ብለሽ ያሰብሽው እና ያለምሽው ነገር እኮ ይሆናል። ስለዚህ ብዙ አትመኝ። አይ ነው ብለሽ ነው? አዎ ይሆናል ብለሽ ካምንሽ ይሆናል። እኛንም እንዳታስደፊን ምን፣ እባቡ እራሱ አይመጣም? አይ እኔ ምንም ነገር ቢሆን የሚሳብ ነገር አልወድም። ጭራሽ አሁን ሰውነቴን ሁሉ ወረረኝ። አባቱ ያደራል። አትፈትነኝ አልልም፣ ግን ደግሞ ፈተናውን ቀለል አድርግልኝ፣ መሸክምበትና የምታገስበትን ልቦና ስጠኝ። አይደለም፣ ቤትዬ የእኔ እናት ይኸውልሽ፣ የምትወጂውና ደስ የሚልሽ ነገር የምትወጂው ላሳየሽ ነው። አይ፣ ብዙ ብዙ ጊዜ ሸውደሽኛል። አሁን እኔ በአሁኑ ግን ልጅ አልሸውድሽም፣ እውነቴ ነው። እኔ እወድሻለሁ ልጅ፣ ይሄን ማረፊያ በጣም ነው የምወድሽ፣ የእኔ ፍቅር። አሁን እዛ ጋር ሰው እየጠበቀን ነው

አሁን በቃ ሄጂ ለኪራ የምሰጠው ደብተር ላይ መጻፍ አለብኝ ገብቼ ግን እኮ እስከ ዛሬ ከሚለብሰው ዛሬ ልብሱን ቀይሮታል። ቤቲ፣ እማዬ፣ እማ ደህና ነሽ? የኪራን ድምፅ ሰማሁት። አንቺ ድምፁ ይሰማሻል? ኪራ ነው አይደል? እሱም አይተሽዋል። እማዬ አይተሽዋል? ልጄ ኪራ እኮ ሊያይሽ መጥቶ እኮ ነው። እንዴ እማዬ የልጅሽን ፍቅረኛ እንደዚህ ነው እንዴ የምትቀበዩ? ሰላም በይው እንጂ፣ እቤትም ግባ በይው እንዴ። ማ አየህ አይደል? ምን አይነት ህይወት ውስጥ እየኖርን እንዳለን ሰላም፣ ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? በተትና ላይክ ሸር ሰብስክራይብ እያደረጉ አበረታቱን። ከልብ እናመሰግናለን። ሰኑ ምን እያሰበች ነው? ፍቅር እየገባላት ነው ወይስ ናፍቆት ብቻ ነው? ኩሩ ቤል ጦር አስተሳሰብ እያሳየች ትገኛለች። እና ውድና የተከበራችሁ የቻናል ቤተሰቦች ላይክ ሸር ሰብስክራይብ አድርጉልን። የቤት እናትም መዘዟን ይዛ ወደ ኬራ ቤት ከቸች እያለች ነው። ቤቲስ መታ ምን ትል ይሆን? የእውነት አብድ ያለች ወይስ እያስመሰለች ነው? ኬራም ከቻለ የወሬ ጥማቷ ጆሮዋን ለበርሰታ እያዳመጠቻቸው ትገኛለች ማለት ነው። ከዚህ በኋላ ጽናት ምን ሰማት? የሆነ ምን ላይ ስትወድቃለች? መልሳት ልትሰበር ነው ወይ ቤት ትለቅቂ ከዛ ትሪትመንቷን ስጨርስ አንተም ወደ ቤት ትመለሳለህ። እንደዛ አይሆንም። ለእሷ የመጨረሻ እድል እየሞከርኩላት ነው፣ አንተም እንድታግዘኝ እየለመንኩ ነው። እባክህን እባክህ፣ ተረዳኝ ልጅ እባክ። እሺ በቃ ሆን እጅ ጽናቴ እንዳታይሽ። እንዲሁም እስኪ ልጄን ያሳበደቻት ወይዘሮ ላያት ጽናቴ እዚህ ውስጥ ምንም አላደረገችም። እሺ አሁን ውሳኔ ምንጋ ነው ወይሽ? እየመጣያት አለሁ። እንደዛም አይሆንም። ዶክተሮቹ ጥሩ ቦታ ላይ ትሆን ብለውኛል፣ እና የዶሮ ትውስታ ያለበት ቦታ ላይ እባክ ልጄ፣ እባክ እባክ። እኔ እናንተ ቤት መሆን አልችልም። እሺ በቃ እንደዛ ከሆነ ደግሞ ቤታችሁ ትሆንና እኔ እየመጣሁ ሊያት። የት እዚህ ቤት? እሺ በቃ ሂጂ፣ በኋላ እናወራለን። አንቺ ምድሮ እዚህ በር ላይ ተለጥፈሽ ምስሉ ምንም ሞሉያ ሞሉያ እየፈለግኩ ከሆነ ሞሉያ እና በሩ ላይ ነው። ሞሉያ የምፈልግ አዎ። እንዴ፣ ቆይ ምንድን ነው የምትለኝ? እንዴ ሞሉያ መፈለግ አልችልም።

እነሱ ቤት አይደለም፣ ለሳምንት ለሰዓታት እንኳን መቀመጥ አልፈልግም። እዚህ ደግሞ ጽናቴን ምን እላታለሁ? አሉ በመጣት እንዳልተዋት ደግሞ አሳዘነች። የእኔ እናት መስላት አየች። ምን አይነት አጣብቅኝ ውስጥ ነው የገባሁት? ውይ ቤቲ፣ መጀመሪያም ባላውቅሽ ይሻለኝ ነበር። ከአንቺ የተረፈኝ እድሜ ልክ የሚከተለኝ ችግር ነው። በቃ ብወጣ ይሻለኝ ሄሎ የት ሄደህ ነው? ከጤና አንገቴን አስደፋችኝ። ለዛ ነው እንደዚህ አንተ ጋር ቁጭ ብዬ አንተን የምንለማመጠ፣ ለልጅ ስል እባክህ፣ ልጄ እባክህ። አይመለከተኝ እኔም በእሷ በጣም ተሰቃይቻለሁ። እባክህ ልጄ፣ ለአንድ ሳምንት እኮ ነው መድኃኒቷን እስከምጨርስ ከዛ በኋላ ወይ ብስባት አሉ የትድናለች። እባክህ ተለመኔ፣ ልጄ እባክህ ልጆች ትሰሚኛለሽ ያችን ሴጣን መቼም በቤት ያላስገባትም ሚስቴ በእሷ እጅ ስንት ጊዜ ተበድላለች ይህ ቅርባ ይወስልብን ትልቅ እኮ ነው ልጄ እባክህ እና የእኔ ጽናት ይቅር ትላለችና ደጋግማ ደጋግማ መሰበር ያለባት እሺ በቃ ሁሉም የሚቀርና እኔ ጋሁን እኔ ቤት ሁን እባክህ ችግሩ እኮ ከቤቱ ሳይሆን ከልጅሽ ባለፈው አይተሃት የለ እንዴት እንደሆነች እንኳን አንተን ልትጎዳ አደለም አሁን በክፉ አይኗ እንኳን አታይህም እባክህ ልጄ በእኔ ሆነብህ እባክህ አሁን ያው እዚህ ሰው በተሰበሰበበት መጨቃጨቁ እፍረት ነው። እባክህ ልጅ፣ እባክ፣ እባክ፣ እራራለኝ። እባክ፣ እባክህ፣ ለምን እሺ፣ በቃ አስብበታል። እሺ፣ ተባረክ። በጣም ነው የማመሰግን። የላይኛው ስማ፣ እሺ፣ ልጅ የሆነ ነገር ለምናናገር ይስፈልገኝ ነበር። የሰኑ እናት ድጋሜ ምን ልታስብ ነው? የቤቴ እናት ጽናትስ ትስማማለች? አተስማማም። ጽናትስ ስንተኛ ጊዜ ልትጎዳ ነው? ስንቴ ሊሰብራት ነው? ወዲና የተከበራችሁ የቻናላችን ቤተሰቦች ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ከልብ እናመሰግናለን። ዛሬ ጽናት ክፍል 89 ይዘን ከቸች ብለናል። ላይክ ሼር ሰብስክራይብ ማድረጉን እንዳይረሱ። ጽናት ዳግመኛ ልትሰበር ነው። ከአንድ የማይሉ ሶስት አራት ጊዜ ከቶም፣ ቤቲ ቤቲ መምጣት የለባትም የምትሉ ላይክ ሸር ሰብስክራይብ እያደረጋችሁ አበረታቱን፣ በኮመንት አስታውቁን።